የሰው ልጅ ሲያለቅስ ደስ ብሎኛል፣ ደስ ይለኛል አይባልም። ማንም ሰው አያልቅስ። የሰው ልጅ ሲከፋው፣ የሰው ልጅ ሲያለቅስ ማንም ደስ ሊለው አይገባም። ምክንያቱም ይሄ ሰይጣናዊ ስራ ነው፣ ዳብሉታዊ ስራ ነው። እና ግን ግን ግን ሄሉዬ አላደለ። ልኳን አሳይታታለች፣ ችን ሴትዮ ማለት ነው እንደዛ አመነጫጭቃ እንደዛ ጥንብርኩሷን አውጥታ እንደዛ ሄሉን ዝቅ አድርጋ አቆሸሻ መታ። ይቅርታ። ለማንኛውም ሌላ ነገር መቀባጠር ምናምን አልፈልግም፣ ግን እንዳንድ እህት ሄሉዬን ልነግራት የምፈልገው ነገር ቢኒን አግኝተሽው ከቢኒ ጋር ብታወሩ ደስ ይለኛል። ለምን ሄሉዬ የይቅርታ ሰው ነች። ስለዚህ ቢኒን ይቅር ብለሽው አግኝተሽው ለቢኒ እድል ብትሰጭው የምትሉ ላይክ ላይ አሳዩኝ፣ ኮሚት ስር አሳዩኝ። ማለት ያው የሰው ልጅ ያው አንድ እድል ቢሰጠው ምንም ማለት አይደለም። ና ቢኒ ያስተካክላል ብዬ አስባለሁ። እች እቺ ሴትዮ ደግሞ ወደ ህይወታቸው ሲጀመርም መምጣት የለባትም፣ ምክንያቱም ለነገም ሰላም ስለማትሰጣቸው፣ ነገም መበጥበጧ የሚያቆም ስለማይመስለኝ እቺ ሴትዮ ከህይወታቸው ወጥታ ቢኒና ሄሉ ግን ቢነጋገሩ እድል ብትሰጠው ደስ ይለኛል ባይ ነኝ ውዶቼ። ሄሉዬኔ ጀግና ሴት ያው ቤቷን ቀይራለች ምናምን ነገር ፏ ብላለች። እችን ሴትዮ ደግሞ ልኳን አሳይታታለች። እንኳንም ለመንሻት፣ የእውነት በጣም በጣም ታቃጥይ ነበረ። ግን ቃሰት ለምናት ደስ ነው ያለኝ